ሀይሚዬ እና ብሩኬ አንድ ቀን በቤታቸው ካልመጡ የሚናፈቁትስ ነገር ከሀይሚዬ ጎን ብሩኬ ከሌለ፣ ከብሩኬ ጎን ደግሞ ሀይሚዬ ከሌለች እውነት ቅርቅር ይላል። ስሜ ነህ ስሜ ነሺ የሚለው ዘፈን እዚህ ላይ ነው የሚሰራው። ቤተሰብ ማለት ነው። ዛሬ እንግዲህ ብሩኬም በጓደኞቹ ቤት ነው። ሀይምዬ ደግሞ በወንድሟ ቤት በሙቢ ቤት ነው የመጣችው። እውነት ለመናገር ሀይምዬ ዛሬ በሙቪ ቤት በመምጣቷ በጣም ነው ደስ ያለኝ። በጣም የብዙ ሰው ጥያቄም ስለነበረ ለዛ ሁሉ መልስ ይሆናል ብዬ ነው። እና ሙቢ ጋር ለምንድ ነው ቪዲዮ ማሰሩት? ተጣልታችሁ ነው እንዴ? ተለያይታችሁ ነው እንዴ? ሙቢ በተፈጥሮ ምስኪን ልጅ ነው፣ በጣም የዋህ ልጅ ነው። እና በጣም ብዙ ነገር እየተባለ ነበረ ሙቢን ተውት እና ብርሽ ተውት እና ሀይሚ ተውት እየተባለ በጣም ብዙ ነገር እየተወራ ነበርና ግን አንዳንድ ቪዲዮዎች ላይ ደግሞ እኛ አልተጣላንም፣ ከቪዲዮ ውጭ ከካሜራ በስተጀርባ እኛ አብረንን አልተለያየንም እያሉ ብዙ ጊዜ ይናገራሉ ግን ብዙ ሰው ተጣልተዋል ተለያይተዋል፣ ብሎ ነው የሚያስበው እና ይሄው እንግዲህ ለእናንተ መልስ ይሆናል ማለት ነው እና እነሱ መቼ መቼም አይለያዩም፣ የሚለያዩም ሰዎችም አይደሉም። ተደጋግፈው ያደጉ ሰዎች ናቸው፣ እህት ወንድም ናቸው እና ሁሉም ማለት ነው እና ሀይሚዬ ዛሬ ከምግብ ቤት ስለመጣች በጣም ደስ ብሎኛል። ጨሪቃዬ ማለት ነው። ከብሩኬ ጋር ደግሞ በጣም ተናፍቃችኋል። ነገ በጉጉት እንጠብቃችኋለን ማለት ነው እና ሰላም ለእናንተ ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበርልኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ሀይምዬ ና ብሩኬ ግን አብረው ስላልመጡ ናፍቀውኛል። እውነት ልንገራችሁ ማለት ነው የጨሪቃ ፋሚሊ ቤተሰብ፣ እናንተም ስለናፈቃችሁ ስለማቅ ማለት ነው እና ሀይሚዬና ብሩኬ ሰውን ለማበረታታት ለማነቃቃት የሚያደርጉት ጥረት በቃ ኑ በተባሉበት ቦታ እኮ አይመቸኝም ራሱ አይወጣቸውም። የእውነት ማለት ነው እና ሁሉም ጋሉ እና እንድ ደስ እንደሚሉኝ ማለት ነው። እና አብዛኛዎቹ የቡታጀራ ዩቱበሮች የሚደጋገፉት አንድነታቸው በጣም ነው ደስ የሚለው። እና ፍቅሩን ያብዛላችሁ አይለያችሁ ማለት እፈልጋለሁ። እና ዛሬ ደግሞ ብሩኬ በጣም የይቅርታ ልብ ያለው በጣም ለብዙ ወጣት ተምሳሌት የሚሆን ልጅ ነው። ቡነን ለመናገር እና ይቅርታ የሚለው ነገር ራሱ ብሩኬ እንዴት እንደገባው እኮ በእናታችሁ የእውነት ምክንያቱም ይቅርታ ይቅር ተባባሉ ሲባል እኮ በቃ አንዳንዴ ሰው እኮ እሺ አይልም። የእውነት ነው የምላችሁ፣ ድርቅ ነው የሚልባችሁ። ግን ይቅርታ ይቅር ተባብሎ ራሱ እንደዚህ በቃ ህይወትን ቀለል አድርጎ እንደ መኖር የሚያስደስት ነገር የለምና ብሩኬ ልቦናህን እግዚአብሔር አይቀይርብህ። ማለት እፈልጋለሁኝ እውነት እኔ ብዙ ነገር ተምሬያለሁ ከነሱ ማለት ነው እና የይቅርታ ልብ ሲኖረን፣ የሰላም ልብ ሲኖረን በቃ እኔ እንጃ ለሰዎች መልካም ነገር ስናስብ የእኛ ህይወት ራሱ መልካም ነው የሚሆነው። እና ብዙ ነገር እኔ ከነሱ አይቻለሁ ማለት ነው። እና እግዚአብሔር ፍቅሩንም ሰላሙንም ያብዛላችሁ ማለት ነው። እና ነገ እንግዲህ በጉጉት እንጠብቃችኋለን። እንዳትቀሩ ሀይሚዬና ብሩኬ ማለት ነው፣ እንዳትቀሩ በጣም ተናፍቃቸዋል እና አንዳንድ ሰዎች ደግሞ የምትናገሩት ሰዎች አላችሁ እና እንግዲህ እኔ በራሴ በጣም ነው መወዳቸው። እንግዲህ ለምን ወደድሻችሁ እንዳትሉኝ፣ እንግዲህ በጣም ነው መወዳቸው። እያስወደደኝ ደግሞ ስርዓታቸው፣ አስተሳሰባቸው፣ ለሰው ልጅ ያላቸው አክብሮት ከምንም እና ከምንም በላይ ለሰው ልጅ ክብር ያስፈልገዋል እና የሚያከብራችሁ ሰው የሚወዳችሁ ሰው እና በጣም ብዙ በቃ ለእናንተ ትልቅ ቦታ የሚሰጣችሁ ሰው፣ ከዚህ በላይ እንዴት አድርጋችሁ ያንን ሰው ልትወዱ ትችላላችሁ? ትወዱታላችሁ፣ ታደንቁታላችሁ፣ ብዙ ነገር ከሱ ትማራላችሁ። ልክ እንደዛ ማለት ነው። እና ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበርልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። መልካም ጊዜ። ባይ ባይ